አሁን አንቺ እኮ ባልክስ ዋጋ የለውም። እነሱ ደግሞ ያሉሽ ምግብ ካልበላሽ አየር ላይ መሳፈራችሁ ምግብ መብላት አለብሽ። ማልቀስ የለብሽም። እነሱ እራሳቸው ይሸኙሻል። መዳሞቻችሁ ይሄንን ባህሪያችሁ መልመድ አለባቸው። ለምሳሌ ግዴታ ስለሆነ ነው። በቃ ምክንያቱም ግዴታ ነው። ጤና ከሌለ ህይወት ሊኖር አይችልም አይደል? የተሻለ ህይወት ሊኖር አይችልም። ለምሳሌ ጤና ሳይኖርሽ የተሻለ ህይወት ቢኖርሽም ማፊ ፋይዳ። እባካችሁ እህቶቼ በመዳም ቤት ሆናችሁ ይህንን ነገር በጭራሽ እንዳታደርጉት። የምር የብዙዎች ህይወት ተቀጥፏል። የብዙዎች ህይወት ተበላሽቷል። የብዙዎች ህይወት በቁማቸው በሽተኛ ሆነው በቃ አልጋ ቁራኛ ሆነዋል። እኛ ሀበሾች ምንድን ነው የምናደርገው? ቀጥታ ከእንቅልፋችን እንደተነሳን ተጣጥበን ሽንት ቤት ለማጠብ ወይም ለመጥረግ ወይም ለሆነ ነገር ነው የምንሄደው መጥረግ ቀላል ስራ አይደለም። በባዶ ሆዳችሁ እንዴት ነው የምትጠርጉት? በባዶ ሆዳችሁ ዘው ብላችሁ ሽንት ቤት ስትገቡ አረቦች ብዙ ጊዜ ፍላሽ አያደርጉ ሽንታቸው፣ ያ ያደረ ሽንት ሽታ በባዶ ሆዳችሁ ሲያገኛችሁ መድኃኒት እማይገኝለት በሽታ ነው የምትጠቁት ማለት ነው። ስለዚህ ቀድማችሁ ማድረግ ያለባችሁ ነገር ቢኖር ተጣጥባችሁ ምን ብላችሁ ልብሳችሁን ቀያይራችሁ፣ ቁርሳችሁን በልታችሁ፣ ዋሃችሁን ጠጥታችሁ፣ ሻያችሁን ጠጥታችሁ፣ ሰውነታችሁ አፍታታችሁ ስራ መግባት ያለባችሁ በባዶ ወዳችሁ ግን ወደ ስራ ስትገቡ ሰውነታችሁ አይታዘዛችሁም። ሰውነታችሁ ድርቅ ነው የሚለው ምክንያቱም በቃ ልክ ከእንቅልፋችሁ እንደተነሳች ነው ስራ አይገባችሁት። ግን እነዚህን ነገራቶች አድርጋችሁ ወደ ስራ ስትገቡ ሰውነታችሁ ራሱ ይታዘዛችኋል፣ አይጨንቃችሁም። የሆነ የጎደለ ሰው ከራበው እኮ የሆነ የጎደለ ስሜት ይሰማል ውስጡ ላይ ማለት ነው። የምሬን ነው። ከበላችሁ ከጠጣችሁ ግን የመደም ስራ ትችሉታላችሁ። አሁን እቺ ልጅ የደረሰባት ነገር ምን ኪሎ አንሶ አገር መሰፈር አትችልም። የሚገርማችሁ ነገር ማለት ነው ኪሎ አንሶ አገር መሰፈር አትችልም። ሰዎቹ ኪሎ እስኪሞላ ድረስ ዶክተሮች ትቀመጥ ብለዋል። እሷ ደግሞ አገር ያሰፍሩኝ ኡኡ ነው እሪ። አገራችሁ በሰላም ለመግባት ከፈለጋችሁ መጀመሪያ እራሳችሁን ጠብቁ። ራሳችን ስንጎዳ እኛ፣ ለምሳሌ በእኛ ውስጥ እኮ ብዙ ጭንቀት ሊኖር ይችላል፣ ብዙ ስቃይ ሊኖር ይችላል ግን ያንን ስቃይ ለመሸሽ ደግሞ ራሳችን አጥፍተን ወይም ራሳችን ጎድተን ከሆነ በዙሪያችን የሚጎዱ የሚወዱን ቤተሰቦች አሉ። ገብቷችሁ አላደለ? ስለዚህ ራሳችሁን ጠብቁ፣ እባካቸው አንድ ነገር እለምናችሁ። የምሬን ነው። ለብዙ እህቶች እንዲደርስ ስለፈለግኩ ነው። እኔ ላይክ ባታደርጉኝም ችግር የለብኝም። ግን ለእህቶቻችሁ እንዲደርስ ከፈለጋችሁ ይሄን መልእክት ላይክ ማድረግ እንዳትረሱ። ላይክ አድርጉ። እንደገና ደግሞ አምሳኬ ልገባ ነው ሰብስክራይብ እያደረጋችሁ አምሳኬ ልግባ። በዚህ ሰሞን አይከፈልበትም። ገብቷችኋል አላደለም። ከታመማችሁ ቀጥታ አውጥተው ነው የሚጥሏችሁ። እቺ ልጅ አሁን ሌላ ሰራተኛ አምጥተውባት፣ እሷ ግን እዛ እየተሰቃየች ነው በበሽታ። መቼ ነው ሀገር የምገባ፣ መቼ ነው ኪሎ የሚሞላው ብላ እየተሰቃየች ነው ያለችው። የሰው ሀገር አገኛለሁ እለወጣለሁ ብለን ነው የወጣነው እንጂ ታመን በሽተኛ ሆነ የቤተሰብ ሸክም ልንሆን አይደለም የመጣ ነው ራሳችን ለውጠን ቤተሰቦቻችን ልንረዳ ነው የምሬ ነው በዙሪያችን ያሉ ሰዎች ልንረዳ ነው እንጂ እነሱ ላይ ሄድን ሸክም ልንሆን የዘላለም ጸጸት ይጸጸታቸዋል ከምንም በላይ ግን ጤናችሁን ለመጠበቅ ከሁሉም ነገር መራቅ አለባችሁ በቃ ራሳችሁን መጠበቅ የሚያስጨንቃችሁ ነገር ቢኖርም ዋጥ ማድረግ በቃ ይሆናል ሆኗል ማለት ጭንቀት አታብዙ አትጨናነቁ እንደገና ደግሞ ብዙ እህቶቻችን ይለከፋሉ። ከአረብ ሀገር ወደ ኢትዮጵያ ሲገቡ በቃ ጤነኛ አይደሉም ያስጨኋቸዋል፣ ምናምን ነገር አብዛኞቹ የሚገኙት ቁርአን ቤትና ጸበል ነው። እና ለምንድን ነው ሽንት ቤት ዘው ብላችሁ አትግቡ። በአላህ ተጠብቃችሁ ግቡ። ትኩስ ውሃ፣ ትኩስ ቡና ምናምን ስትደፉ ደግሞ በአላህ ስም ተጠብቃችሁ ድፉ። የሆነ ነገር እንዳይለክፋችሁ ማለት ነው። የምሬን ነው ላ ዋካችሁ ራሳችሁን ጠብቁ። ወላ አሁን ባለፈው እንደውም አይታችሁም ሊሆን ይችላል ቲክቶክ ላይ ነው ያየሁት። የሆነች ቀይዋ ልጅ እንግዲህ ከወጣች ከሀገሯ ሶስት አመቷ ነው እና ለመግባት ሁሉም ነገር አዘጋጅቻለች፣ ሻንጣዋ ምናምን። ግን ከሻንጣዋ በፊት ከካርጎዋ በፊት የእሷ ሬሳ ነው የገባው ማለት ነው ልንገራችሁ በሰላም ቲክቶክ ላይ ስታወራ ስትስቅ ውላ ከነ ሮማን ከነ ሀቢባ ጋር ግን ማታ ጸጥ ብላ አደረች። ሰው ገድሏት ነው ምናምን አይደለም፣ ሰው አልገደላትም። ምንም ውጤቱ ምንም ሰው አልገደላትም፣ ግን የልብ ድካም ነበረባት። የልብ ድካም ምናምን ካላባችሁ ሌላ መድኒት የሌላ ነገር መድኒት አትውሰዱ። ብዙ ጊዜኛ ታመናል ምናምን ስንል የማንኛውም መድኒት ነው የሚሰጡ ይጠቀሳቸዋል እና መድኃኒት የሚሰጧችሁ መድኃኒት ከቻላችሁ ጎግል እያረጋችሁ ይጠቀሙ፣ ወይም ደግሞ ፋርማሲ ውስጥ የሚብላቸው ፋርማሲስቶች የሚያደርጋቸውን ነገር ጠይቀዋችሁ ለዛ ለበሽታችሁ ለራስ ምታታችሁ ወይም ለትኩሳት ትክክለኛው መድኃኒት ስለሚሰጣችሁ እዛ ሄዳችሁ ብትወስዱ እራሳችሁ በብራችሁ ብትገዙ እላለሁኝ ማለት ነው። እኔ የሆነ ጊዜ በጣም ታመሜ የሆነ መድኃኒት ሰጠችን ቀይ ነገር ነው ትኩሳት ነበረብኝ። ሰውነቴ በጣም ያመኝ ነበረ። ውልቅልቅ ብሎ ነበር ሰውነቴ ማለት ነው። ከዛ ያ መድኃኒት ዋጥኩኝ የሰጠችኝ መድኃኒት ወላሂ ውሸት አይደለም፣ ወረብ ይኸው ጓደኛዬ፣ አንድ ላይ አብረን የሰራን ጓደኛ ትሰማዋለች ይሄ ቪዲዮ ማለት ነው። አዙሮ መጣል ጀመረ ወላ፣ አዙሮ እንዴ! በጣም ፈራው፣ ተንቀጠቀጥኩ። ና ልብሴን ተኩሽ ብላኝ፣ ወደቅኩኝ በቃ። ከነ ካውየው ከነ ከነውሃው እንዳለበሰበስኩኝ ከዛ በቃ እሷ ምስጠኝ መድኃኒት ማዋጥ አቁሜ ቀጥታ ራሴ ወደ ሐኪም ቤት ሄጄ ራሴ መድኃኒት ገዛሁ። የያዘኝ ጉንፋን ነበር መጀመሪያ ማለት ግን፣ እሱ ያሰጠችኝ ሌላ መድኃኒት ነው። ኦኬ እና ያ መድኃኒት ውጪ አዙሮ ጣለኝ። በጣም ሀይለኛ ነው መድኃኒቱ ማለት ነው። እና የአራስ ምታት ወይም የትኩሳት ምናምን አይደለም ገባቸ። ስለዚህ በቃ መጠንቀቅ አለባቸው በጥቅሉ ማለት ነው። ምክንያቱም ለጤናችሁ መሳሳት አለባቸው፣ የምትጠቀሙት እያንዳንዱ ነገር። ለምሳሌ ኮፊ አብዝታቸው አትጠጡ። ወላሂ ኮፊ አብዝታቸው አትጠጡ፣ ጥሩ አይደለም፣ ደም ብዛት ያመጣል። ብዙ ውቶቼ የደም ብዛት አያውቁትም፣ ግን የደም ብዛት ተጠቂዎች ናቸው። ምክንያቱም ብዙ ጊዜ አሁን ውጭ የምንሰራ ሰዎች ሀኪም ቤት ቶሎ መሄድ አንችልም ሐኪም ሕክምና ስለማናገኝ ምን እንዳለብን ራሱ አናቅም። ግን በተቻላችሁ አቅም እንዶሚ ኮፊ፣ ሻይ ራሱ ሲበዛ ጥሩ አይደለም። በቀን በትላልቅ ኩባያ ነበረን የምጠጣው፣ ሁለት ሁለት የመጠጣው ማለት ነው። ግን ሰውነቴ እየመጠጠኝ መጣ። ሻይ የምጠጣው ሻይ ግን አቆምኩኝ። በቀን አንዴ ጥቁር ቡና ምናምን ካገኘው ነው የምጠጣው ማለት ነው። እና ኔስካፌ እስከነጭራሹ ብትታው ብትተው እኔ ደስ ይለኛል። የምሬን ነው። እና ራሳችሁን ጠብቁ። ለነበረኝ ቦታ እጅግ በጣም አድርጌ አመሰግናችኋለሁኝ። ይህ ቻናል የሚያቀርበው ነገር የሚማቻችሁ ከሆነ ለሌሎች እቻችሁን ማጋራታችሁን ማድረጋችሁን ታ ደርሱ በቀጣይ በአሪፍ ቢዩ ይመጣለሁ። እንሻላህ አድርጉልኝ።